እንዴት ናችሁ አባ፣ እንዴት ነሽ አለኝ። ይመስገን አለ አለ ሁላችሁም ሰማን። እሺ ሲስ፣ እሺ ያሰማልን። የምትወደው ጥቅስ ነው? አዎ የምትወደው ነው። ሁሉንም ነው የምወደው እኮ ብያወቅ አረ በናት በጣም ማፌቨራይት በጣም በጣም ደስ የሚለኝ ሁሉም ደስ ይላል። እና ለሁላችሁም መጀመሪያ ቃለት ያሰማልን ኤፌሶን ላይ ያለው በጣም በቃ በጣም ደስ የሚለኝ ኤፌሶን ሁለት ላይ ያለ ሀይለ ቃል አለ። ላንብላችሁ ምንድን የሚለው ቁጥር ሶስት ላይ በእነዚህም ልጆች በጣም መወደው አምስት ላይ ያለውን ነው ከላይ ግን በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር አለ። ከዛ በኋላ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ካለ በኋላ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን፣ ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል የሚለውን በጣም የምወደው ኃይለ ቃል ነው አኪዋ አንዴ ድገም። ልናንድ ይቅርታ ማታብራራው ከሆነ ድገሙ ጥቅሱ። ኦኬ፣ አይ ምንም፣ ይሄ ግልጽ ነው። ምንድን ነው ልክ ቲቶ 3 ላይ እንዳለው አስቀድመን የምንነበረን ሁላችንም። ኦኬ፣ ክርስቶስ ከመምጣቱ በፊት አስቀድመን ሁላችንም ምን ነበረን? የማናስተውል ነበረን። ለዛ ነው ቲቶ 3 ላይ እኛ ደግሞ አስቀድመን ማናስተውል ነበረን፣ ማንታዘዝ ነበረን። ከዛ ደግሞ ምንስት ነበረን? ከዛ ለምኞች እና ልዩ ልዩ ተድላ እንደ ባሪያዎች ንገዛ ነበረን፣ በክፋት በምቀኝነት የምንኖር ነበረን። እንዲህ ይሄ በዚህ በደል ውስጥ ሆነን ምን ነበረን? ሙታን ነበረን ማለት ነው። ህይወት የለንም ነበረን፣ ህይወት አልባ ነበረን። ስለዚህ በበደላችሁ የምንነበረን አለ ሙታን ነበረን። ግን በበደላችን ሙታን እንኳን ሆነን እያለን እንደ ከኛ እንደው ጥሩ ነገር ተገኝቶ ሳይሆን በበደላችን ሙታን እንኳን ሆነን ሳለ እሱ ግን ከወደደን፣ እኛ ስለወደድነው ሳይሆን እሱ ከወደደን ከትልቅ ፍቅሩ የተነሳ፣ ትልቁ ፍቅሩ ይኸው በልጁ ተገለጠ ማለት ነው። ከወደደን ከትልቅ ፍቅሩ የተነሳ ግን በበደላችን በዚህ በምንመላለስበት ህይወት ሙታን እንኳን ሆነን ሳለን ከክርስቶስ ጋር ምን ሰጥቶናል? ህይወትን ሰጥቶናል። ኦኬ፣ ልጁን አሳልፎ ሰጥቶናል፣ ለእኛ ቤዛ ሆኖልናል እኛን አድደውን እና እንደውም ለጻድቅ ሰው የሚሞት እንደው በጭንቅ አንድ እንኳን ቢገኝ ለሀጥ ግን የሚሞት እንደ ማንም አይገኝም ተብሎ ተጽፏል። እና እንደው ጻድቅ ሰው እንኳን ቢኖር ዓለም ላይ ለዛ ሰው ሙት እንኳን ተብሎ እንደ አንድ ሰው እንኳን ሊገኝ ይችላል። እሱንም ሬር ነው። ግን እንደው ለዛ ጥሩ ሰው ነው፣ ጻድቅ ሰው ነው፣ ለሱ ሰው ልሙት የሚል አንድ ሰው እንኳን ሊገኝ ይችላል። ግን ለሀጥ ግን የሚሞት ማንም የለም። እሱ ግን በበደላችን ሙታን ሆነን እያለ እግዚአብሔር አንድያ ልጁ ሰጥቶናል። ከልጁ ጋር ሕይወትን አግኝተናል። ከዛ በኋላ ስድስትና ሰባት ላይ እዚያው ምን ብሉ ይቀጥላል። በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን ከሁሉ የሚበልጠውን አለ። እሱ በምንድነው በጸጋ በምህረት ባለጠጋ ነው፣ የተተረፈረፈ ነው፣ እኛን ለማዳን ማለት ነው። ለእኛ ያለውን ምህረት ያንን ያሳያል። ከክርስቶስ ጋር ደግሞ አስነሳል፣ በሰማይ ስፍራ ከእርሱ ጋር አስቀመጣል። ትልቅ ሜሴጅ ያለው ነው። ቃሎት ያሰማለን፣ እናመሰግናለን። ናቱ ያው የእግዚአብሔር ፍቅር በጣም የተገለጠበት ነው። እንኳን ጥቅሱን ድጋሚ ያልኩ እዚህ ጋር የሆነ ነገር ገብቶብኝ ስላሰማሁት ደግሜ ልሰሞ ስለፈለግኩኝ ነው። እና እናመሰግናለን፣ ቃሉ ያሰማለን። ያው ማብራሪያት ምናምን ግዴታ ሆኖብን አይደለም፣ ግን ደስ ይላል። በጣም በጣም የተወደደ የመጽሐፍ ቅዱስ ክፍል ነው። እሺ ዴቪድ ዴቪድ ይቀጥል። ዴቪድ ይቀጥልና ሲሶ መጨረሻ ላይ ይሆናል ብዬ ነው ያቆየት

ቅዱስ ዳዊት የተናገረውን እሱን ብታብራ ያደናቂ ምን የሚለውን አቤቱ ንጹሕ ልብ ፍጠርልኝ የሚለውን የቅዱስ ዳዊት እሺ፣ ማብራራት ሳይሆን እሺ፣ ዝም ብዬ ላምብል እጅ ላይ መጽሐፍ ቅዱሱ ካ እንትን አጠገብ ከሌለ ያው ደስ የሚል የእንስሳ ክፍል ነው መዝሙር አምሳን ነው ወይስ ሌላ ክፍል ነው? መሰለኝ እሱም እዛ መሰለኛው በእግዚአብሔር እና በእኛ መካከል ጣለኝ የሚለውሙርለውጣ መዝሙር ሀምሳ ይሄ በኖርማል በስልካችሁ ምናምን እኮ የምትጠቀሙት መዝሙር ሀምሳ አንድ ላይ ማለት ነው። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገር ትፀርቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብንም አስታወክኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶችም ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስልኝ። አቤቱ ንጹሕ ልብን ፍጠርልኝ የቀናውንም መንፈስ በውስጤ አድስ ከፊት አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ የብሎ ይናገራል እያለ ይቀጥላል። ኦፍኮርስ ስለዛ ከምንድነው አቤቱ ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድስ። ንጹህ ልብን ፍጠርልኝ ማለት አዲስ የሆነ ልብ አምጣና የሆነ አስገባልኝ ሳይሆን ልብ ኦልሬዲ በቃ ልብ ይኖርና ግን ቅዱሳት ናቴስም እንደሚናገረው ምሳሌ ምዕራፍ ስምንት ቁጥር ሀያ ሁለት ላይ ጥበብ ፈጠረኝ ብላ የተናገረችበትን ክፍል ይዞ እና አርዮስ ወልድ ፍጡር ነው ብለው ያስተምሩ ስለነበረ እሱን በሚያብራራበት ክፍል ላይ ይህንን ማስት ነበር እና አቤቱ ንጹህ ልብን ፍጠርልኝ ይላል። ለምሳሌ ዳዊት አቤቱ ንጹህ ልብን ፍጠርልኝ ማለት አዲስ ልብ የሆነ ህልውና አስቀድሞ የሌለው ልብን አምጣ ሳይሆን አዲስ የሆነ ነገር ግን በልብ ላይ ይመጣል። ጌታችን ኢየሱስ በዘለዓለም ውስጥ ያለ ነው፣ ግን የሆነ ሰዓት ላይ ግን ስጋው ነው። ቃልም ስጋ ሆነ ተብሎ ስለተነገረ ማለት ነው። ስለ ቃል ሲነገር ቃል ሆነ ሳይሆን ቃል ነበረ ነው ከዛለ ስጋ ሲሆን ግን ቃልም ስጋ ነበረ ሳይሆን ቃል ስጋ ግን ሆነ ነበረና ሆነ ምናምን ልዩነት ከዚህ ፊት እንዳወራ ነው ማለት። ለማንኛውም ግን አስቀድሞ የነበረውን ያንን ልብ ምንድነው፣ አዲስ ልብን ፍጠርልኝ ማለት ይህንን ልብ አወጣው ሳይሆን፣ ያንን ልብ አድሰው እንደማለት ነው። ያንን ልብ አድሰው ሰው የቀናውንም መንፈስ በውስጤ አዲስ የሚለው ቀጣይ ለዛ ነው እና አድሰኝ ነው አድሰኝ የሆነ ምንድነው? ተሐድሶ ያስፈልጋል አይደለ? በክርስትና ውስጥ ተሐድሶ የሚያስፈልገው ለሃይማኖት አይደለም። እንደምታውቁት ተሐድሶ የሚያስፈልገው እግዚአብሔር አንድ ጊዜ የሰጠንን ሃይማኖት እስኪ እናድሰው፣ ለምሳሌ ጥምቀት ለደህነት ነው ብሎ የሰጠንን አስተምህሮ እንደዋ እችቶ ምናምን ብለን ከኛ አንጻር መዘነ ነው ማደስ አንችልም። ስለዛ በክርስትና ውስጥ የሚታደሰው ህይወታችን ነው። ያደል እንደዛ ነው። እና ጳውሎስም በተደጋጋሚ ታደሱ ታደሱ ታደሱ ይላል። እና ልክ እንደዚያ የመታደስ ነገር ውስጣችን ሲያረጅ በመንፈስ ህይወታችን ስንዝል ስንደክም ምናምን ምን ያስፈልግናል? ድጋሚ ማንሰራራት፣ ድጋሚ መታደስ፣ ወደ ክርስቶስ መቅረብ። ሰው ድጋሚ የሚታደሰው ወደ ክርስቶስ በመቅረብ ነው። የታመመ ሰው በመድኃኒት እንደሚፈወስ ክርስቲያንም ልክ ሲታመም በኃጢአት ቁስል ሲመታ ምናምን ነገር ቶሎ በንስሐና በቅዱስ ቁርባን ህክምና እያገኘ ጥሩ ሐኪም ቤት አለ። ሐኪም ቤቱ ቤተክርስቲያናት ወደ ኤርሲያን ይሄዳል። ከዛ በኋላ እዛ ደግሞ አደገኛ ዶክተሮች አሉ ካህናቱ ምናምን። ከዛ በኋላ የሚገርም መድን በካህናቱ በኩል ክርስቶስ፣ እውነቱን ለመናገር በካህናቱ በኩል ደግሞ እውነተኛው ሐኪም ጌታችንና መድኃኒታችን ኢየሱስ ነው። እርሱ የካህናት አለቃቸው ነው። በካህናቱ በኩል የሚሰራው ክርስቶስ ኢየሱስ እንደሆነ ነው የምናምነው። እውነተኛ ሐኪም አለ። ከዛ ደግሞ እውነተኛ መድኃኒት ደግሞ ይሰጣቸዋል እዛው ሐኪም ቤት ውስጥ ቤተክርስቲያን ውስጥ። ያ መድኃኒት የጌታችን የክርስቶስ ኢየሱስ ስጋና ደም ነው፣ የጌታችን ክርስቶስ ስጋና ደም። እውነተኛ የሆነ ፈውስ መድኃኒት ነው። ከዛ በሱ እየዳንን እየተፈወስን ቀስ በቀስ እያደግን እየጠነከርን ምናምን እየታደስን እንሄዳለን እና በሐዲስ ኪዳን ውስጣችን የሚታደሰው እንደዚህ ነው እና ጥሩ የመታደስ አይነት የንስሐ አይነት የመጽሐፍ ቅዱስ ክፍል ነው። ሲሶ ከባድ ሰው እስ ይቀጥል እንዲህ ዋናውን ሰውዬ እናሳድግበት። ወደ የት መሸሽ ነው? አንተስ? ሲሱ የኔን በቃ እንደዚህ ላደርግ፣ ዛሬ እንደዚህ ላደርግ፣ በቃ ቪዲዮ ስራና ማለት ነው የምር እንደ ቪዲዮ ልሰራ አስቤ ነበረ፣ የምትወዱትን የመጽሐፍ ቅዱስ ክፍል ብዬ በዛው ሰዎች ኮመንት ላይ የሚለጠፉትን የመጽሐፍ ቅዱስ ክፍሎችም እንዲያነቡ ምናምን ብዬ እና በዛው የኔን እዛው ጋር አስቀምጥላቸዋለሁ። ማስታወቂያ ሰራው ማለት ነው። የምትወደውን ስራበት፣ ግን መንፈሳዊ ሕይወትን የምታሳድግበትን ጥቅስ ተናገር እስኪ። እሺ፣ እሺ፣ በቃ እናገራለሁ። ሲሶ ይቀጥል። ወይ አኪ በጣም አንድ ጉዳይ ላይ እንትን ወክ እያረኩ ነው። አንድ ጉዳይ ላይ ወክ እያረኩ ነው። አንድ ጉዳይ ላይ ወክ እያረኩ ነው። ጉዳዮችን እንዳለ ጨረስካችሁ እኮ ወክ እያረክባቸው ይድበት። አሁን ተናገር ተናገር፣ የምትወደውን ቃል። አዎ መዝሙር ሃያ ሦስት በጣም ነው የምወደው። እረኛዬ ነው የሚለው ነው። እግዚአብሔር እረኛዬ ነው። እዚህ ላይ እግዚአብሔር ይህን ሁሉ ዓመታት እዚህ የደረስኩበት ያው የእግዚአብሔር መልካምነት የእግዚአብሔር ቸርነት ነው ብዬ ነው ማሰበው። ማሰበውም ብቻ አይደለም ማምኖም ነው። ያለ ኑሮ ለቤቴ፣ ለትዳሬ፣ ለልጆቼ ሁል ጊዜ የምናገረው በእግዚአብሔር እረኝነት እንድንኖር በእግዚአብሔር ላይ ብቻ ዲፔንድ እንድናደርግ። ሰው በሙሉ ተሰባሪ ነው። ከምንም ይልቅ መደገፍም መመርኮዝም ያለንበት እግዚአብሔር ላይ እንደሆነ የማምንበት በጣም ሞዶ ክፍል ነው። ኦኬ በጣም ስራ ላይ ስለሆንኩ እንጂ በጣም ማወራበት ነገር ነው። እናመሰግናለን። ሲሱ ያደስሚልበጣምሁንስታን ስለሆነ እናወዛጉ በግዕዝ ሊድበት ያለለአን እስቲ ደግሞ ራሴ ላዋርድ መዝሙረ ዳዊት ምዕራፍ 23 ግዕዝ ትላለን

ዳዊት የደገመ ዲያቆን የለም። እንደዚህ እዚህማ ለቤቴ ሼሚ እያለቀሱ ነው መሰለኝ። ስልካቸውን ቁጭ አድርጉ። ዲያቆን ዳዊት የት? አይ እንትን አንድ የነገርከኝ ታሪክ ትዝ አለኝ። ተነሽ ነው ተጣይ ነው ተባለ እና አይ መሀል ላይ ነው አለ። አልተጣልምም፣ አልተነሳም፣ ወይ ጣል ብዙም አይጣልም ብዙም አይነሳም አለ። አይ በለው እያልከው ከዛ በኋላ እዚያ ቆንዳዊት

ቺት ኮድ አለው እንዴ? አረ ወፍ እንትን ይሄ ከአፕሊኬሽን ላይ እኮ ነው። ምንም ነገር የለም፣ ቺት ኮዱ መስሎኝ። አይ ምንም ነገር የለም። አረ በጣም አደገኛ ሲሆንኝ ሲጀምር ይገለጥልኝ አላልፏል። በዲያቁን አስከበት ድገማ ውስጥ እግዚአብሔር

አይ በቀይ ይበቃል፣ ይበቃል። ቀጣይ ደግሞ እናንተ ሂዱበት። መኩ እኔ ባይዚ እንጃ። እኔ ቶ ምንም መቼ ዲያቆነ ምንም አይደለህም። ዳዊት ደግማ በተረፈ ኦፍኮርስ፣ ግን ሙሉ አይደለ። እሺ፣ ዋጠዋ ቢያንስ እሺ። እኔን አንሳው ትለኛለህ አንተ ዋጠዋ። እሺ

የዋዴ ነው። ምናልባት ቤት ሊያረግ የሚችለው እሱም ዛሬ ቤት ማድረግ አለብን። ኧረ የዋዴ ትንሽ ሊከብደኝ ይችላል። ግን ዘሩ አሉ ይምጣ። ማንም የሚያውቁት ታሪክ የለም። ደፍሬ ድንቅ ነው። እፎይ ትንሽ ይከብዳል። ወይኔ አስበለው ራሴን። እፎይ ይቀርበል መባል ተጀመረ። ሲያቀብጠኝ ሙድ ይዤበት ባለፈው እሺ። ኤን ዌይስ እኔ በቃ ልመለስ ምናምን ፍቀዱልኝ። ዲያቆናትም ወንድሞችም በዚህ እንግባ። ሰላም ዋብሉ እግዚአብሔር ያክብርልን። በጣም ቃለ ሕይወት ያሰማል። አሜን። ዳቆ ምስል ከመውረዱ በፊት አንድ ዝማሬ እያሉ ነው። ሁሉም ይሰድበኛል። እንደ እሳቸው ደግሞ ምንድነው አሜሪካን ሀገር መጡ ተባለ እንዴ! ዲያቁን፣ የዘንድሮ ነገር አያልቅም። እዛ ዩኒቨርስቲ እየተደረገ ነው አሉ። እኔኩ ወዲያውኑ እንዲ አባ ብዬ እኔ ሁሌ እርሱን መዝሙር ነው የምዘምረው ቢያንስ ከዶላር አካፍኝ ያልኩኮ ነው።